የውጭ ዜጎች በመጡ ቁጥር እባካችሁን አስር ብር ጨምሮልኝ ሀያ ብር ጨምሮልኝ የምትል ሀገር ሆናለች ሀገራችን። የለማኝ ሀገር ዜጎች መሆናችሁን ለአንድ አፍታም እንዳትዘነጉ። ኢትዮጵያ ለማኝ ሀገር ነች። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው ለምኜ ብዙ አላጣ በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ አስር አመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመናም የምንሰራቸው ስራዎች አሉ። የላሊበላን ግንብ የሠራን የጎንደርን ቤተ መንግስት የሰራን ያክሱምን ሐውልት የሰራን ይሄን የሰራን ይሄን የሰራን እንዴት አድርገን ለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን? የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀለል። በአሜሪካን ኮንግረስ ባንድ ወቅት የተሰራ አንድ ድራማ ያስታውሰኛል። በወቅቱ ከፍተኛ ታዋቂነት እያገኙ የነበሩ ኒት ጊንግሪች የሚባሉ የታወቁ የሪፐብሊካን ፓርቲ ኮንግረስማን ነበሩ። በኋላ ኮንግረስን ለቀው ሄዷል። አንዳንድ ቀን ልባቸው እስኪወልቅ ድረስ በስሜት ይከራከራሉ። በቴሌቪዥን ይተላለፋል። እጃቸውን ያወራጫሉ። ስሜቱ ሌላ ነገር ነው። ይህን ነገር እያስተናገዱ የነበሩት የምክር ቤቱ አፈ ጉባኤ ረጅም ጊዜ ልምድ የነበራቸው ሰው ናቸው። ተናጋሪውን ንግግሩን ያቆሙና ካሜራ ማሩን ካሜራውን ወደ አዳራሹ አዙረው ይሉታል የአሜሪካ ኮንግረስ ስብሰባ ሲገባ ስሙን ካስመዘገበ በኋላ መውጣት ይችላል። እናም እንዳጋጣሚ ሆኖ ሰውየው ሲናገሩ እሳቸው ብቻ ናቸው አዳራሽ ውስጥ ያሉት።